ድሮን ነው። የት ጋር? በእርግጥ ታርጌቱን አልመታም፣ ታርጌቱን አልመታም። እዛ አካባቢ ላይ ብርሃኑ ጁላ መኖሪያ ቤት ነው። እናሆን ሰናይ እንኳን ሙከራ የተሞከረበት እናሆን ሰናይ በሕይወት አለ እየተባለ ነው። ያ ሙከራ እየተሞከረበት እናሆን ሰናይ ቦታ ቦታ አድፍጦ የተቀመጡበት እዚህ ጋር ደግሞ የብርሃኑ ጁላ መኖሪያ ድራሻ ነው። ከምንሄደ መድራሽ በትስት ጀርባ የታወቀ ነው። ቤቱን ጭምር እናቀዋለን። ይሄ ሚሊሻ ማለት ነው። ይሄ ሚሊሻ ጠንቅቀን እናቀዋለን። ማን እንደሆነ ጠንቅቀን እናቀዋለን። ኦኬ ሦስት ከምሽቱ 9 ዘጠኝ ሰዓት ከ52 ደቂቃ ላይ ነበር። ከድሮን እይታ ውጪ ነው። የድሮን ጥቃት ካልደረሰባችሁ የኤርትራ አየር ክልልን ተቆጣጥረናል ብላችሁ ፕሮፓጋንዳ መርጨት ለምን ያስፈለጋችሁ? በጎን አሜሪካ ለአሜሪካ ሪፖርት ስታደርጉ አሜሪካ ለዩናይዜሽን ይኸው ኤርትራ ትንኳሳይ ድሮኑን የለቀቀው አካል ሁሉ ጠንቅቀን እናውቃለን። አንተ እሱን ትላለ። የኢንሳ ተቋም ላይ መቼ በምን ቀን የድሮን ጥቃት ይፈጸማል። የሀገሪቱ ሲስተም ሙሉ በሙሉ ዳውን ይሆናል። የድሮን ኦፕሬሽን ላይኖር ይችላል። አየር ኃይሉ ሁሉ ነገር ይሄንን ለዚህ ማስረጃ እመነኝ። አብይ ጫፍ ላይ ነው ያለኸው። በእርግጥ ሁላችንም ቂም በቂም ውስጥ ስላስገባንና ስላባላን ጀግናነ በዚህ እኔ እግዚአብሔርን ሳላደንቅ አላልፍም። መቼም ቢሆን አንድ አንሆንም፣ ቂምኞች ነን። ኦፍ ኮርስ ይሄ ሁላ ግብ ሲፈጸም፣ ለዚህ ሁላ ህዝብ ንብረቴን፣ ገንዘቤን፣ ህይወቴን፣ ማንነቴን አስቀምቼ መጨረሻ ለአንድ ሰው ለታምሜ ተኝቼ የሚጠይቀኝ ሰጣ፣ ለሰው ልጅ ይህኑ ነው ወይ ክፋት የሰራሁት እስክል ራሴ እስክጠይቅ

ይሄ ምስጥር አብይ አህመድ ሲሳይ ቶሎ እኔ ነኝ ማቆረ ማናችሁ መጥቆም። ይሄ ምስጥር የደህንነት አመራር ታችን ታች እርከን ላይ ያለው ራሱ አያቆም። እናንተ ምን አከራከራችሁ? ቪዲዮ እስከቀርብ ድረስ የድሮን ጥቃት ተፈጽሟል። በአዲስ አበባ ከተማ በሚሊኒየም አዳራሽ አካባቢ የብርሃኑ ጁላ መኖሪያ ቤት ንጥብ ንጥቦታ። የብርሃኑ ጁላ መኖሪያ ቤት አጠገብ አለ። የፍንዳታውን የፍንዳታው ቪዲዮ እስካቀርብ ድረስ ምን አስቸኮለ? እኔ ተውሸት መረጃ አቅርብ ያለክ የጋራ ሁላችሁ ለኔ ጠላት ናችሁ፣ ገባ ከ- ለአማራ ዲያስፖራ እንዳልል ጠላቴ ነው። ለሱ ህይወቴን ልናታቸውን ለማትረፍ ህይወቴን ሰጥቼ እንደ ኢየሱስ ክርስቶስ የዘቀሉ ናቸው። ለሱ ምን እንዲጠቀም አልፈልግም እ አብይ አንተ ብትሆን አራጄ ገዳይ ነህ፣ ገባ አንተ ለእንጀራ አባት ያልተመለስክ ትመለሳለህ። አንተ እኮ በመግደል ብቻ ነው የምታውቀው። አንተን የነካሰ ሁሉ ትገልላለህ። ስለዚህ የጋራ ጠላት እጂ ስለሆነቹ የስ ብዙ አልናገርም። ይሄ መረጃ ግን ሲሳይቶ ነው። አብይ አህመድ፣ ብርሃኑ ጁላ፣ ቶሎሳ ኢብሳ፣ ይልማ መርዴሳ የሚያውቁ መረጃ ይሄ መረጃ እኛ ብቻ ነን። አንተ እኮ ይሄ መረጃ በማወቅ ምን አይነት ከይሲ ልጅ ነው ማለት አለብህ። ቪዲዮ እስኪቀርብ ደግሞ ለምን አሳደበ? እውነት እኔ እውነት ካልተናቀቁ ለምን ትሳደባላችሁ? ካድሬዎች እስቲ ንገሩ እ እስቲ ንገሩ እንጂ አንተ ስንትላለ የኢንሳውን እኮ ልነግርህ ነው። የኢንሳ ተቋም ዋና ሰርበሩ ያለው ራሱ አብይ አንድ ቃል ተናግረዋል። በአንድ ቀን እኮ ሲስተሞች ሁሉ እኮ ሊወርዱ ይችላሉ። ኦኬ ከእንደገና በጅቡቲ በኩል የኢንተርኔት አገልግሎት የምታገኙት ያ ቢመታስ? ሁለት በል የኢንሳ ተቋም ዋና ሰርቨሩ ያለበት፣ ለድሮንም ለሁሉም ነገር በቴክኖሎጂ ለባንኮች፣ ለምኖች፣ ለሁሉ ነገር የሚያገለግለው ያ ተቋም እስከነ ሶፍትዌሩ ከተመታ ባንኮች አይሰሩም። ማንኛውም በኤሌክትሪክ ንኮች ሁሉ በአዲስ አበባ ከተማ አይሰሩም። ፍሪዝ ይሆናል። መተኮሳ አችልም ያአጭር ርቀት ሚሳኤሎችን ሁሉ መተኮሳችልን። ጄኖባ ደደብ ዝም ብለህ ጉራህን ስትነፋ ምን ስትል ምን እየመጣባችሁ እንደሆነ አላወቃችሁም። በእርግጥ ሶስተኛ ዓለም ጦርነት ነው። ኦፍኮርስ ኮርስ ኢትዮጵያ ከአሜሪካ ጋር ቆማለች። አሜሪካኖች ያትረፉ ነው የኢንሳ ተቋመን። ይኸው አስቀድሜ እየነገረ እኔ አስቀድሜ ተናግሬ ይሆናል እቺኛው ሙከራ ነች። እች የሚሌኒየም አዳራሻው አካባቢ ላይ የድሮን ጥቃቱ ሙከራ ሙከራ ነው እኮ። እቺ ድንየው ለቺ ቴስት ይባላል። ቴስት ነው። ቢ ቴስት ኢን ዩ ቴስት ነው። እስኪ ቪዲዮውን እናገር አንዴ። ሌሎቻችሁ ሼር አድርጉ። ይሄ ሙከራ ነው። እኔ ገና በጣም ይኸውላችሁ፣ እግዚአብሔርን ዲያስፖራ ዲያስፎራ ላይ ተበቃቅለን እንጂ እኔ በየቀኑ መረጃም በዘረገፈባችሁ እንባችሁን ጠበርጋችሁ መሬት ላይ ትሄዳላችሁ ዳዴ እያላችሁ ጠቅቄ ስለ ግን፣ የጋራ ጠላት ሆናችሁ የጋራ ጠላት የሆነው ህመሜ ህመሜ በህመሜ ሰዓት ለብቻዬ ስሰቃይ አንድ ሰው የለም። ገንዘብ ይዤ ገንዘብ ይዤ ወተት የሚገዛልኝ ሰው አጣሁ። ገንዘብ ይዤ ማጅን በህይወት ያለው ሰው ከዛ በኋላ በቃ ኦፍ ኮርስ ቂመኛ ነው። ማንም ሰው እንደሚጠላኝ አውቃለሁ። ማንም ሰው ለጥቅም ብቻ ብሎ ነው ይፈልገኝ ጠንቅቄ አውቃለሁ። ከዛ በኋላ ነው ወይ፣ አሁን ጤናማ ጤናማ ስለሆንኩ ነው። ወዳጄ እየሰማኝ ነው። ጤናማ ስለሆንኩ ነው። እንዴት አድርጌ ላሳይ? ቀስ መርካቶ ላይ እሳት አደጋ በጉራ እንትን በደጋዴው ላይ ቂም ተይዞ ያን ሰዓት ለምን እንትናላችሁ? ያን ሰዓትማ በሄሊኮፕተር እንደውም የበለጠ እሳቱን አንድዳችሁት። ይሄኛውን ግን ምን ነው ተረባረባችሁ? የድሮን ጥቃት ነው፣ አብይን የሚያሳጣ ነው። የአየር ክልል ተቆጣጥረናል፣ እንኳን የአየር ክልል የኤልትራን ተቆጣጥረናል ስትሉ ይሄን ጉዳችሁን፣ ገመናችሁን ለመሸፈን የእሳት አደጋ ነው ብላችሁ በኢቢሲ በፋና ከእንደገና በካድሬዎቻችሁ በተከፋይ የውሸት የሚቃወም በተከፋይ ሚዲያዎች ሁሉ የእሳት አደጋ ጠፍተዋል።

መቼ ትናንትና ወዲያ ሁሉ ነው። ፌስቡክ ላይ ለጻብኳት መሃል ላይ ከትከት ብዬ አስቀምጬላችሁ ማለት ነው። ከትከት ብዬ ፌስቡክ ላይ ኦኬ። እስኪ ሊንኳን እንክፈታት፣ ሊንኳን እንክፈታት፣ አሁን ሊንኳን እንክፈታት። እና እዛ ጋር የቀዱ ሰዎች እዚህ ጋር ትንሽ ቪዲዮን የቀዱ ሰዎች በትክክል እንትን ብትሉት ጥሩ ነበር። መቼ ምን ይደረጋል። እዚህኛው ደግሞ ቲክቶክ ደውሎ ደርግ ይለኛል። ቀስ ብዬ እናቀርባት፣ አይዟችሁ ቀስ ብለን አባብለናትም እናቀርባት አለን። መሞቻም እየደረሰን የሁላችንም ሞታ ያለው እርግጠኛ ነበርኩኝ እግዚአብሔርን የሁላችንም ሞት እንደማይ። ይኸውላችሁ እኔ እዚህ ጋር እያልከብት እያለኝ ነው ለእንትን እንዳይል የውሸት እንዳይመስላችሁ ማለት ነው። ድንገት ደግሞ የኔ የኔ አንዴ የኔ ፌስቡክ ላይ የእኔ ፌስቡክ ላይ ገብታችሁ ይሄ ነው ቪዲዮ ቪዲዮ ይሄ ነው እንደምንም ለመክፈት ልሞክር እኔ እስከዚያ ድረስ ሊንኩን የእኔ ፌስቡክ ላይ ገብታችሁ እዩት። ሊንኩ የቪዲዮ ሊንክ ማለት ነው። የእኔ ፌስቡክ ላይ ገብታችሁ እዩት። ድሮ የሆነ አየህ እንደዚያን ነገር አስቀደመ ትዘጋጃለህ፣ ሰው አለ ብለህ አሁን ስለ የትኛው ሰው ትጨነቃለህ? አሁን እኮ ሰው የለም። ድሮ እኮ በአስመራ በኩል አለማ ድሮ ነው የመጣው በአስመራ አየር ክልል ወደ ኢትዮጵያ አየር ክልል የሚያስገባው ላይ አይደለም። የድሮኑ መነሻዎቹ ሁሉ ከእይታ ውጪ የሚያመለክቱት ከድር በድሬዳዋ በኩል ነው። በድሬዳዋ ደግሞ ከሆነ ጅቡቲ ይቀድማል። በጂኦግራፊ ቀመመጥ ለድሬዳዋ ደግሞ ጅቡቲ ይቀድማል። ለጅቡቲ ደግሞ ማለት የየመኑ ሁቲ አለ። የድሮን ጥቃት ከአየር ክልል ደግሞ ያው በራሻ ላይ ታይቷል። የራሻን የአየር ኃይልን አፈር ያበላው የዩክሬኑ በትናንሽ ድሮኖች ከእይታ ውጪ። እናንተ ደደቦች ብልጽግና ቆ ማለት ደደብ ቆ ማለት ያልተማረ ነው። ዝም ብለህ ቁጭ ብለን ስማ፣ ትናንሾቹ ድሮኖች የዩክሬኖች የራሻን አየር ኃይል በርግደው ያ ሁሉ ጥፋት አጥፍቶ ሰባት ቢሊዮን ነው ከሰራበቱት በብላክሲ ላይ ብላክሲ የሚባለው እንግዲህ ትልቁ የዓለማችን የባህር በር የሆነው ማለት ነው። ለቱርኪያ ያዋስናል፣ ለዩክሬን፣ ለራሻ እና ይሄ ላይ ያለው የአየር ክልል መጠበቂያ የራሻን ትንሿ ድሮን ነች የዩክሬኑ ትንሿ ድሮ ነች። የራሻን ድባቅ መታ። እዛ አካባቢ ላይ ምን እንዳደረሰ የተፈጸመው እንዳትረሱ ማለት ነው። ላስታውሳቸው ትናንሽ ድሮኖች ከአየር ክልል ውጪ ከእይታ ውጪ ከራዳር እይታ ውጪ ገብተው እንዴት አፈር እንዴት ጦርነት እንዴት እንደለዋወጡ። ወያኔ ያ ስለ ወያኔ እንኳን አናንሳ ምን አገባ ለካ ከ ከወር በኋላ ለካ እየቀጠረ ጦርነት አለ ለካ እሱ እንኳን አይመለከተኝም። በርቱ ወዳጅ፣ መሬት ላይ ያለው ፋኖ ነው። በርታ፣ እኔ መሬት ላይ ያለው ፋኖ ነው። መቼም ሆነ አይለወጥም። ያንተ ወገን ዲያስፖራ ያለው ወገን ጨካኝ ነው። አንተን እስከ መጨረሻ ድረስ አግዘናል። ጨካኝ ወገኖች አሉ እዚህ ዲያስፖራ ላይ ገባህ። አጠገብ እንዳንቆም እንኳን ያደረጉ ውጪ ላይ ያሉ ወገኖች ናቸው። በእነሱ የተነሳ ለአንተን ሙተን ደምተን ቪዲዮውን እንኳን ያጠፍንት ጠፍቷል። አይደለም ቪዲዮ አላ እንደዚህ የበደል ጥግ ከአብይ ጋር በላይ የፈጸመብን ወገኖቼ ናቸው። መቼ ቦም በርታ ከአንድ ወር በኋላ ግን መሬት ላይ ያለው ፋኖች የዲያስፖራ አማራ ፋኖ እንዳሰሙት ጠላታችሁን እሱ እሱን ትታችሁ አንድ ከሆናችሁ አንድ ከሆናችሁ ከወር በኋላ የሚመጣውን ነገር ነገር አንድ ከሆናችሁ ወያኔ ሚምጣ ማንም ይምጣ ማንም የጋራ ጠላታችሁ ለአንድ መሆን እሱ እንዳትረሱት መሬት ላለች ፋኖች ዲያስፖራ አማራን እንዳሰማው ጠላትህ ነው ትላንትና ሎኬሽን እየሰጠ ሲያስገድል የነበረው መዝግበን ይዘነዋል ዛሬ ለአንተ ቆሞ ይመስላሉ መዝግበን ይዘናቸዋል እስከ ድምጻቸው እንሰማቸዋል እነሱንም ናብይን እንደዚህ ቁጥጥር ስር እንዳስገባ እንደምናይ እነዛንም ሰማቸዋለን። እዚህ ዲያስፖራ አሉ። ገዱ ማለት ቆጥላን ተናስ ያስገድል የነበረ ነው። መኮንን ማለት ስላንተናስ ያስገድል የነበረ ነው። እኛ ጃ